ምን ያለው ሁላ በቃ ምንም እንትን የለውም። ማለት አይደለም አይደለም። ውሻ ስትሮጥለት ይነቅሳል፣ አለቅ ያባራል። ውሻ ቆም ብለ ነው የምታናገሩ። ቆም ብለ ታናገሩ። ዱላን ይዘ ምን ይዘ፣ ቆም ብለ ታናገሩ። እንድንሮጥላችሁ ነው የምትፈልጉት? አሁን ብክ ብሏል። ይሄ የእስልምናው ቃለጓ ሙጂባ ቢኖር ቁጭ ብሏል። ፖሊሶቹን እናዛለን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 ሃይማኖት ነው፣ የሃይማኖት ጉዳይ ስስ ነው። አንተ ዘመኑ ስርዓቱ ስለሚፈቅድል አብይ አህመድ ፓርቲው ስልጣኑ ሁሉ እስላም እስላም ስለሚሸጥ ዘመኑ የኔ ነው ብለ መስጊድ ውስጥ ይህን እንቅስቃሴ የምታደርግ ከሆነ የራበው ህዝብ ነው ያለው፣ የተቸገረ ህዝብ ነው ያለው፣ የመረረው ህዝብ ነው ያለው። አታቆሙ፣ አታቆሙ፣ ማንም አያቆሙ። መጽሐፋችን አትንኳ፣ እንነካባችሁን ብሎ መሄድ እንጂ ነብዩን ወዳችኋለሁ ስትል ክርስቶስን እወደዋለሁ የሚል ይመጣል። ጊዮርጊስ ይመጣል መርቆሪዎስ ይመጣል። ሰማቱ ቅዱስ መር ቅዱስ ክርስቶስ ሰምራት ትመጣለች። አንተ ነቢይን ስትወድ አምላኩን ክርስቶስን የሚወድ ይመጣል። ስለ ክርስቶስ ሲል መከራ የሚቀበል የሚጋፈጥ ይመጣል። እፎይ አምላኩ ተሰደበበት፣ ለአምላኩ መልስ ሰጠ። መጽሐፍ ቅዱስ ተተቸበት፣ ቁርአንን ተቸ። ህዝበ ሙስሊሙን ባስቆጣው ክስተት ክስ ሊመሰረት ነው ውስታዝ አቡበከር አህመድ በርካቶችን ባስቆጣውና አንድ ግለሰብ ነቢዩ መሐመድን ሲዘልፍ የሚያመለክተውን ተንቀሳቃሽ ምስል በተመለከተ ጥብቅ ማስጠንቀቂያ ሰጥተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽህፈት ቤት ኃላፊ ውስታዝ አቡበከር አህመድ ከሰሞኑ በተለያዩ ሶሻል ሚዲያዎች ድንበር የሚያልፉ ግለሰቦችን አስመልክቶ መልእክት አስተላልፈዋል። የፉሪ ክፍለ ከተማ እስልምና ጉዳዮች ምክር ቤት ከኢትዮጵያ ሙስሊም ወጣቶች ካውንስል ጋር በመተባበር የተዘጋጀ የዳዕዋ መድረክ በርካታ ሙስሊሞች በተገኙበት መልእክት ያስተላለፉት ውስታዝ አቡበከር አህመድ ከነብሳችን በላይ አስበልጠን በምንወዳቸው ውዱ ነብያችን ክብር የማንደራደር መሆኑን ሁሉም ሊያውቅ ይገባል ሲሉ ተናግረዋል። እኛ እምነታችንን በምናስተምርበት ወቅት ፈጽመው የሰዎች እምነት ላይ ድንበር አናልፍም እስልምናም ያንን አያዘንም ያሉ ሲሆን፣ ሌሎች የእምነት ተቋማትም ድንበር የሚያልፉ ግለሰቦችን ተቡ ሊሉ ይገባል ብለዋል። እንደ ተቋም በሕግ መሄድ እስካለብን ጥግ ድረስ እንሄዳለን ያሉ ሲሆን፣ ሙስሊሙ ማኅበረሰብ በተለይ ወጣቱ በሰላማዊ መንገድ እምነቱን ማስከበር አለበት ሲሉ ገልጸዋል። ከተወሰኑ ጊዜያት ወዲህ በቲክቶክ የቪዲዮ ማጋሪያ የማኅበራዊ ሚዲያ ትስስር አማካይነት የሃይማኖት ክርክር እናካሄዳለን የሚሉ ሰዎች በርከት ብለው እየታዩ ነው። ከዚሁ ጋር በተያያዘ ወጣ ያሉና የሌላውን የእምነት አስተምሮ የሚጋፉ ሁኔታዎችም እየተስተዋሉ ይገኛሉ። በዚሁ ዙሪያ ጥያቄዎችን የሚያነሱ የሌላውን የእምነት አስተምሮ የሚያጣጥሉ ሁኔታዎችን በመስፋፋት ላይ ናቸው። እነዚህን የማህበራዊ ሚዲያ የሃይማኖት ክርክሮች ተከትሎም አንደኛው አካል እምነት የተነካ ብሎ ሲያስብ ለሌላኛው የሚሰጠው ከረር ያለ ምላሽ ነገሩን እያቀጣጠለው አሁን ያለበት ደረጃ ላይ ያደረሰው ሆኖም ይታያል። በዚህም አንዱ እምነት ላይ ተንተርሰው ሌላኛውን ሃይማኖት በመተቸት መጽሐፍትን ሳይቀር ለህትመት እስከ ማብቃት የደረሱ የተለያዩ ሃይማኖት ተከታዮችም አሉ። በዚህ ዙሪያ የትኛውም ሃይማኖት እክልና የሌላቸው ነገር ግን በሁሉም ሃይማኖቶች ውስጥ ያሉትን አማንያን ለቁጣ የሚዳርጉ ሰዎች በየትኛውም ሃይማኖት ቢኖሩም እነዚህ ግለሰቦች በአግባቡ ሕጋዊ ሥርዓትን እንዲይዙ የሁሉም ሃይማኖት አማንያን ጥያቄዎችን ሲያቀርቡም ነበር። ይህ ጉዳይ በክርስትናም በእስልምናም እንደዚሁም በራሱ በክርስትናው ውስጥ ባሉት የተለያዩ ቤተ እምነት አስተምሮቶች በኩል የሚታዩትን እምነት መሰረት ያደረገ መዘላለፍ እንዲቆም በርከት ያሉ ቅሬታዎችና አቤቱታዎች ሲሰሙም ቆይተዋል። በፌዴራል መጅሊስ በኩል የኢትዮጵያ ሙስሊም የህግ ባለሙያዎች ማህበር ነብዩ መሐመድና እስልምናን የዘለፈው ግለሰብ ላይ ክስ ለመመስረት የሚያስችለውን ሂደት መጠናቀቁን ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ህዝብ ግንኙነትና ሚዲያ ዘርፍ አሳውቋል። መጅሊሱ በመግለጫው ግለሰቡ በመላው እስልምና እምነት ተከታዮች ዘንድ ትልቅ ክብር የሚሰጣቸውን ነቢይ እስልምናን ብሎም ፈጣሪያችንን አላህን የሚዘልፍበትን ተንቀሳቃሽ ምስል ተመልክተናል ያለ ሲሆን የኢትዮጵያ ሙስሊም ህግ ባለሙያዎች ማህበር ከዛሬ ጀምሮ ባሉት ጥቂት ቀናት ጉዳዩን ወደሚመለከተው የህግ አካል እናቀርበዋለን ብሏል። ህዝበ ሙስሊሙ ይህን ህጋዊ ፍትሄ ማስከበር ሂደት ሰላማዊ በሆነ መንገድ እንዲደግፍና ተጨማሪ መረጃዎችን እንዲያቀብልም ማህበሩ ጥሪውን ያቀረበበት ሁኔታም ታይቷል። እኔ ብቻ ያላችሁን ፖይንት ብቻ እንሱ ዋሽታ አልምትሉኝ ዋሽታ አልምትሉት ካለ ተማም

ላለ ነው ማለት አይደለም። የለም በራስ በራስ አረዳ አንደ ኢየሱስ እጁን ሳይታጠብ እንዲህ እንዲህ የሚበላ ነበር። እጁን ሳይታጠብ በላ፣ ቆሻሻ ነው። ይህን መናገር አንደኛውን ሙስታዝ ያንኛውን ሙስታዝ አስደምጠው ሳነብ ወንጌል ላይ ታጠበ የሚል አላገኘውምና፣ ፕሊስ አዳምጥ። ቆይ ሳነብ ያኛው ቆይ አንድ አዳምጣ ፕሊስ። ያንኛውም አንደኛውም ጥርሰ ብልዙ፣ ያንኛው ትልቁ ሰውዬም ክፈትና አስደምጠው። ሜይ ቢ ታጠበ የሚል አላገኘውም። ቆሻሻ ነው። ለምሳሌ እኔ በሕይወት የባዮግራፌ ውስጥ እጁን ታጠበው የነገሩን ታጠበ የሚል ባታገኝ እፎይ፣ ቆሻሻ ነው እያልክ መናገር ማለት በጣም ፔንፉል ነው። በእናትህ ተማም፣ ለምን ታደሙን አላችሁ? አንተ ዳሪ ጻፍክ እዛ ዳሪ ውስጥ ሙሉ ከውልደትህ እስከ እንትንህ ነገር ሊኖር ይችላል። የጻፍከው እንደዚህ በዚህ ዓመተ ምህረት ተወለድኩ፣ እንደዚህ አደግኩ፣ እንዲ እንዲህ ብለህ ጻፍክ እንበል። ተጻፍህ እና ተማም በዳሪ ውስጥ ታጠበ የሚል የለም። ስለዚህ ተማም ቆሻሻ ግብ ነው እያልኩህ ብልህ በጣም ፔይንፉል ነው። ክርስቶስ ግን ውሃ አይደለም፣ የሚያነፃ ውሃን፣ የሚያነፃ ነው። እሺ አንዴ ቀጥልና አንዴ ቀጥል። ወንጌል አዘራብቤ ኢየሱስ ክርስቶስ ገላውን ታጠበ የሚል ስላላየሁ ተነስቼ፣ ኢየሱስ ግን ምን አይነት ቆሻሻ ነው እባክህ እባክህ፣ ያዘ በቃ። ስለዚህ እኔ ላይ ብቻ ፎከስ አድርጉና እነሱም ያነሷቸውን ባይዞ ምን ላይ ሰጥቼባቸዋለሁ። የዚህንም ውስጣዝ ምን ላይ ሰጥቼበታለሁ። ቪዲዮ ሰርቼባቸዋለኝ። እያንዳንዱ ላነሱት ምን ላይ ሰጥቼበታለኝ። ምክንያቱም እነሱ ሊያፕላይ ሲደረግ የእኛም ምን ላይ ስናስቀምጥ እየየ ይላሉ እየየ ይላሉ። እያንዳንዳቸው እንትን ያሉትም ምን ላይ ሰጥቼበታለሁ። ባይዘ በቪዲዮ ምን ላይ ሰጥቼበታለሁ። አጥጋቢ አጥጋቢ ምላሾች ማለት ነው አሁን ጊዜ ብዙም ስለሌለን ኢብኑ ሳሊ እፎይ ለሕግ ይቅርብ የምትሉ ሰዎች ቅድሚያ እነዚህን የእናንተው ልጆች ለሕግ አቅርቡና ከዛ በኋላ እፎይን የምርም ወንጀል ሰርቶ ከሆነ ለሕግ ማቅረቡን እኛም እንተባብራችኋለን። እስኪ አርምታቸው እነዚህን ልጆች። እንግዲህ የኢየሱስ ክርስቶስን እብደት እና ውሸት የጳውሎስን ቅጀት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅተዋል ማለት ነው። ውሸት ደግሞ ዳብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዳብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ስለዚህ ነው ሰዎች፣ ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው። ወሰላሙ አለይኩም ክርስቲያኖች፣ እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ኦሆላና ኦህሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አዞታው ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ የመጨረሻ ውሻ ነህ። አንተ እኮ እኔ ልክ ልክ ነግሬሃለሁ። ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት፣ ይችን ህፃን ልጅ ደም በደም አድርጓት፣ ምን እንደሰራ ይሄንን በወንጀል በእርግጥ ይህንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው ያስከስሳል። ቸው ነው ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል። የትልቅ ሰውን ከንፈር የአንተ አምላክ ጌ ነበረ። ወንድ ለወንድ የሚሳሳም ማለት ነው። ገድለም ጽሆን ማማይ አንቺ የሸርሙጣ ልጅ የሸርሙጣ ልጅ የሸርሙጣ ልጅ እፎይ ለሕግ ይቅረብልን የምትሉ አካላት ቅድሚያ እነዚህን ልጆች እነዚህን ሰዎች ለሕግ እንዲቀርቡ አድርጉ። እጅግ በጣም ለበርካታ ዘመናት በእስልምና ያሉ በጣም ብዙ ሰዎች ክርስትናን እጅግ በጣም ሲነቅፉ ሲያንቋሹ፣ ሲሳደቡ ኖሯል። በዚህም ዘመን በዚህም ዘመን ልክ እንደዚህ እየተሳደቡ ነገር ግን እነርሱ መጻሕፍቶቻቸውና ትምህርታቸው ሲነካ አትንኩብን፣ ለሕግ ይቅረብልን ካልተገደለ የሚባለው ነገር ፍጹም ሊቀር ይገባል። ይሄ እጅግ በጣም ይቀር በዚህ በአንደኛው ክፍለ ዘመን ድረስ እንዴት እንደመጣ ራሱ አላክም የኛ እምነት ። አይነካ እኛ ግን ስለ እናንተ ሃይማኖት እንደፈለግን እናውራ ማለት ምን ማለት እንደሆነም አይገባኝም። ያንተ እምነት የሚከበረው የኔን እምነት ስታከብር ነው። የኔን እምነት እየሰደብክ የኔን ጌታ የማመልከውን አምላክ እየሰደብክ አንተ ግን እምነት ሲነካ አንተ ግን ስለ እምነት ሲወራ ካልተገደለልኝ የምትል ከሆነ የፍጹም ጤነኝነት አይደለም። ያለነው ኢትዮጵያ ውስጥ ነው። ኢትዮጵያ ደግሞ ህገ መንግስታዊ ሀገር ናት። ኢስላሚክ ስቴቶች ላይ ሄዳችሁ ይህንን በእስላም ህግ የምትመራ ሀገር ላይ ሄዳችሁ ይህንን ህግ ማስከበር ትችላላችሁ። እኛ ብቻ ስለሌላው ሃይማኖት እንደፈለግን እንሳደብ፣ እንናገር፣ እነርሱ ግን ሌላው ግን ስለ እኛ መናገር የለበትም የሚለውን ነገር እዛ ስፍራ ማክበር ትችላላችሁ። እዚህ ግን እናንተ ስለ እኛ ሃይማኖት እንደፈለጋችሁ እየተሳደባችሁ እኛ ግን የእናንተን ሃይማኖት የእናንተ ሰጥተን አስተምሮ ስንነቃ ግን በዚህ ልክ መጮህ እጅግ በጣም አስፈላጊ ያልሆነ ነገር ነው። ዛሬ እፎይ ቢታሰር እንደነዚህ አይነት ልጆችን ካላስቆማችሁ፣ የራሳችሁ ልጆች ካላስቆማችሁ በቀር እንደ እፎ አይነቶች ደግሞ እጅግ በጣም ገና በርካታ ሆነው ተነስተው የባሰ በእስልምና ላይ ያለውን እያንዳንዱን ነገር እያነሱ ይነቅፋሉ፣ ይተቻሉ። ስለዚህ መከበርን ከፈለጋችሁ ሲጀመር ሌላውን እምነት አክብሩ። ሌላውን እምነት ሳታከብሩ ክብርን አተሹ፣ ምን አይነት ክብር ነው የምታገኙት? ሌላውን እምነት ሳታከብሩ በሰፈራችሁበት መስፈሪያ ነው የሚሰፈርላችሁ ስለዚህ ሌላውን እምነት አክብሩ መጀመሪያ የእናንተ እምነት እንዲከበር በእናንተ እምነት ውስጥ ሆኖ እንደዚህ በዚህ ልክ የሌላውን እምነት የሚያንቋሹና የሚሰርቡ ሰዎችን ቅድሚያ በግልጽ ወታችሁ ተቃወሟቸው በግልጽ ወታችሁ እስኪ ለህግ አቅርቧቸው ከዛ ያኔ እኛም እንተባበራችኋለን ወንጀል የሰሩ ሰዎችም ለህግ እንዲቀርቡ እኛም እናግዛችኋለን ሰላም ክርስቶስ ይብዛላችሁ